ከትንሣኤ እስከ ዳግማዊ ትንሣኤ ያሉት ዕለታት ስያሜያቸውና ታሪካዊ አመጣጣቸው ከትንሣኤ ሌሊት ስድስት ሰዓት ጀምሮ እስከ ዳግማዊ ትንሣኤ ያለው ሳምንት የፋሲጋ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመለክት ሳምንት ነው። ለፋሲጋ የሚታረደውን በግ ፋሲጋ ይባላል። ፋሲካ ማለት ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትን ሳምንት የፋሲካ ሳምንት ነበር። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ዳግም የአዲስ አምሳል ነው። ይህም ሙሴ የእስራኤልን ሕዝብ ባህር ኤርትራን ካሻገራቸው በኋላ ወደ ምድረ ርስት ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር፣ በትረ ሙሴ የመስቀል ምሳሌ፣ ግብጽ የሲኦል የገሃነመ እሳት፣ የፈርዖን የዳብሎስ ሰራዊተ የሰራዊተ ዳብሎስ፣ እስራኤል የምዕመናን፣ ባህር ኤርትራን የባህር ሲኦል ምሳሌ ነው። ሰኞ፣ ማዕዶት። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትን ትንሣኤ ከሞት ወደ ህይወት፣ ከባህር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን ፋሲጋችን ክርስቶስ መሆኑን ታስባለች። ማክሰኞ፣ ቶማስ። ቅዱስ ቶማስ በጦር የተወጋ ጎኑን በቀኖት የተቸነከረውን እጁንና እግሩን ካላየው አላምንም በማለቱ ክርስቶስም ጣትን ወደዚህ አምጣና እጆቼን እጅህንም አምጣና ወደ ጎኔ አግባ እመን እንጂ ተጠራጣሪ አትሆኑ ብሎታል። ቶማስም ጌታዬ አምላኬም ብሎ በመመለስ ጌታችንን ኢየሱስ ስለ አየህ አመህ ሲለው የሚያምኑ ብፁሐን ናቸው አለው። ቶማስ የጌታን ፍቅር ተገንዝቦ ትንሣኤውን ስላመነ ቅድስት ቤተ ክርስቲያን ዕለቱን ቶማስ ብላ ታስበዋለች። ዲዲሞስ የተባለ ከአስራ አንዱ ደቀ መዛሙር አንዱ ቶማስ፣ ጌታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእርሳቸው ጋር አልነበረም። ከአስራ ሁለቱ ሐዋርያት አንዱ ቶማስ በአርማይክ ዲዲሞስ በግሪክ መንታ ማለት ነው። ቶማስ በቤተ ክርስቲያን ታሪክ በፋርስና በሕንድ ወንጌል እንዳስተማረ ይነገራል። ለቶማስ ጎኑን እንዲዳስስ የፈቀደው ለሌሎችም ቅዱሳን ሐዋርያት የተቸነከረውን እጁንና እግሩን ያሳየው ካህናት ስጋውን ደሙን እንዲፈትቱት ነው። ዮሐንስም በእጃችን ዳሰስ ነው ብሏል። ለማርያም መግደላዊት ግን የተነሳ ዕለት አትንኪኝ ማለቱ ለሴቶች ስጋውን ደሙን መፈተት አልተፈቀደም ሲል ነው ብሎ ሊቃውንት ያትታሉ። አትንኪኝ፣ ገና ወደ አባቴ አላርኩም ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አርገዋል አለ ብለሽ ንገሪያቸው፣ አላት። ገቡ መለኮቱን የዳሰሰች እጁም በሕይወት ትኖራለች። በሕንድ አገር ከታቦት ጋር በመንበር ላይ ትኖራለች። በየአመቱ በእመቤታችን በዓል በአስትሪዮ ሊያጥኑት ሲገቡ የሚሾመውም ወጥታ ቀኝ እጁን ትይዘዋለች። አመት አገልግሎት ያርፋል። እሮብ አልዓዛር አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። አልዓዛር የሞተው መጋቢት 12 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ገና በአስረኛው ቀን ማለትም መጋቢት ወር ላይ መጥቶ ከሞት አስነስቶታል። ፋሲካውንም በወዳጁ ባላዛር ቤት እያከበረ ዘንድ ከደቀ መዛሙርቱ ጴጥሮስና ዮሐንስ አስቀድሞ ላከ። ከዚያም በአላዛር ቤት ሆኖ የአዲስ ኪዳን ስርዓት ሚስጥር ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አላዛር ከተነሳ በኋላ በሐዋርያት ኤጶስቆጶስ ተሾሞ ለብዙ ዓመታት አገልግሎ ግንቦት ላይ አረፈ። አዳም፣ ሐሙስ ሐሙሰ አዳም። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከርሱ ተገኝቷል። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለተፈጸመ አዳም ከነልጆቹ በክርስቶስ ሞትና ትንሣኤ ነጻ ስለ መውጣቱ ይታሰብበታል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ቃል ገብቶለታል። አዳምና ሔዋን በገነት ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርዶ ልጆች ወለዱ። የተወለዱ ልጆች ደጎች፣ ክፉዎች እንደነበሩ በአቤልና በቃየል ታውቋል። ዓርብ ቤተ ክርስቲያን ዓርብ የእግዚአብሔር ቅድስ ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉ ሚስጥራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ ዓርብ የስራ መከተቻ፣ ምዕራብና መግቢያ በሚሉ ስያሜዎችም ትጠራለች። በዕለተ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ መስቀል ያደረገውን ታምር፣ በመስቀሉ ድህነት እንዳሳየ፣ በቀራኔው የሕንፃዋ መሰረት እንደተተከለላትና ስጋ መለኮት እንደተቆረሰላት ልጆቿ ከማዕፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የምትወልድበት ማያ ገቦ እንደፈሰሰላት ፈሰሰላት ተገልጾባታል። ቅዳሜ ቅዱሳን አንስት ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህም ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሸኙትና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መቅደላዊት፣ የታናሹ ያዕቆብ እና የዮናስ እናት ማርያም፣ የዘብዲዎስም የልጆች እናት ሰለሞኔም በመታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያዎቹ ቀን ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎችም ሴቶች አብሯቸው ነበሩ። እሁድ ዳግም ትንሣኤ ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስቦ የነበሩት ቤት ደጅ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና፣ ሰላም ለእናንተ ይሁን አላቸው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህም ዳግም ትንሣኤ ተባለ።